የቲክቶክ ቤቲ አውስትራሊያ ከዩኒ ማኛ ጋር መቅረት አይታሰብም። የዓለም ቲክታከር አይኖች በዚህ ሰዓት ቲክቶክ ላይ ናቸው። ቤቲ አውስትራሊያ ከዩኒ ማኛ ጋር ሁሉ ቲክቶክ ባይፈሮች ባናት ባናት ቢላቀም አንበሶች ተጫጫይ ትጥለጥላ ቲክታክ ዩኒቨርሶች ጌሙን ያደምቃሉ። ጌሙ ከፍ ያለ ጌም ነው። በኢትዮጵያ ሰዓት አቆጣጠር ሐሙስ ጠቅምት 3 ማታ ከምሽቱ 4 ሰዓት በፈረንጆቹ አቆጣጠር ኦክቶበር 13 አይቀርም። ቤቲ አውስትራሊያ ትነግሳለች። ቤቲ አውስትራሊያ ከዩኒ ማኛ ጋራ ቡም። የቲክቶክ ጌም ቤቲ አውስትራሊያ ከዩኒ ማኛ ጋራ መቅረት አይታሰብም። የዓለም ቲክታከር አይኖች በዚህ ሰዓት ቲክቶክ ላይ ናቸው። ቤቲ አውስትራሊያ ከዩኒ ማኛ ጋር ጉድ ነው። ጊፍቶች በጊፍተሮች በአናት በአናቱ ይላካሉ። አንበሶች ከጫካ ይተለተላሉ። ቲክታክ ዩኒቨርሶች ጌሙን ያደምቃሉ። ጌሙ ከፍ ሰፊ ጌም ነው። በኢትዮጵያ ሰዓት አቆጣጠር ሐሙስ ጥቅምት ሦስት ማታ ከምሽቱ አራት ሰዓት በፈረንጆቹ አቆጣጠር ኦክቶበር 13 2022። አይቀርም፣ ቤቲ አውስትራሊያ ትነግሳለች። ቤቲ አውስትራሊያ ከዩኒ ማኛ ጋራ ቡምቡም ታላቅ በጉጉት የሚጠበቅ ጌም ቤቲ አውስትራሊያ ከዮኒ ማኛ ጋራ በኢትዮጵያ አቆጣጠር ሐሙስ ጥቅምት 3 ማታ ከምሽቱ አራት ሰዓት ላይ ወይንም በፈረንጆቹ አቆጣጠር ኦክቶበር 13 2022 የቲክቶክ በሮች ወለል ብለው ይከፈታሉ። የቲክቶክ ዩኒቨርስ መክተልተል የአንበሶቹ ጋጋታ ጌሙን አጓጊ አድርጎታል። አይቀርም ቤቲ አውስትራሊያ ከዮኒ ማኛ ጋራ ታላቅ በጉጉት የሚጠበቅ ጌም ቤቲ አውስትራሊያ ከዮኒ ማኛ ጋር በኢትዮጵያ አቆጣጠር ሐሙስ ጥቅምት 3 ማታ ከምሽቱ አራት ሰዓት ላይ ወይንም በፈረንጆቹ አቆጣጠር ኦክቶበር 2022 የቲክቶክ በሮች ወለል ብለው ይከፈታሉ። የቲክቶክ ዩኒቨርስ መክተልተል የአንበሶቹ ጋጋታ ጌሙን አጓጊ አድርጎታል። አይቀርም ቤቲ አውስትራሊያ ከዩኒ ማኛ የቲክቶክ ጌም ቤቲ አውስትራሊያ ከዩኒ ማኛ ጋር መቅረት አይታሰብም። የዓለም ቲክታከር አይኖች በዚህ ሰዓት ቲክቶክ ላይ ናቸው። ቤቲ አውስትራሊያ ከዩኒ ማኛ ጋር ሁ ቲክቶች በጊፍተሮች በአናት በአናት ቢላቀም አንበሶች ተጫታጅግ ተለጠላል ቲክ ታክ ዩኒቨርሶች ጌሙን ያደምቃሉ። ጌሙ ከፍ ያለ ጌም ነው። በኢትዮጵያ ሰዓት አቆጣጠር ሐሙስ ጥቅምት 3 ማታ ከምሽቱ 4 ሰዓት በፈረንጆቹ አቆጣጠር ኦክቶበር 13 2022 አይቀርም። ቤቲ አውስትራሊያ ትነግሳለች። ቤቲ አውስትራሊያ ከዩኒ ማኛ ጋራ ቡምቡም